ሰላም ጤና ይስጥልን። ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስት ነኝ። ከዚህ ከአገረ እንግሊዝ አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም ርዕሶችን እንሆ። ህዝቡ በአደባባይ ሰልፍ ወጣ፣ ፋኖ ዛሬም ታላላቅ ድሎችን ተጎናፀፈ፣ ሰክረው የህክምና ስህተት የፈጸሙ ታገዱ፣ የባቡር አገልግሎት ተቋረጠ፣ የአሜሪካ ኢሚግሬሽን ህግም ተቀየረ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። ህዋት በመቀሌ ብቻ ሳይሆን በሌላም ቦታ ተቃውሞ ገጠመው። ከቤታችን ከሰፈራችን፣ ከመሬታችን ለቀው ይውጡ ሲሉ ተቃውሟቸውን አቀረቡ። ሰልፈኞቹ በአደባባይ እንዲህ እያሉ። ህዋት ሌላ ተቃውሞ የገጠመው በመሆን ከተማ ነው። በአደባባይ በመውጣት ህዋትን የሚያወግዝ ሰላማዊ ሰልፍ ማካሄዳቸው ታውቋል። በዚህ ሰልፍ ላይ በኢንቨስትመንት ስም መሬታችን ላይ የሚፈጸመው ወረራ በሰፊው መቃወማቸው ነው የገለጹት። ከዚህ በኋላ ህዋትን የምንሸከምበት ምንም ጉዳይ የለንም ብለዋል። በገዛ ሀገራችን፣ በገዛ መሬታችን፣ በገዛ ቀያችን እንደፈለገ ሊያዝበት ከዚህ በኋላ አይችልም። በቃ መሬታችንን ለቀው ይውጡልን፣ ልጆቻችንን እናሳድግበት። ማንም እየመጣ እንደፈለገ በመሬታችንና በይዞታችን ላይ ሊቀልድ አይገባም ሲሉ ተቃውሟቸውን አስደምጠዋል። ህዋት በውስጥም በውጭም መከራ ውስጥ መግባቱ እጅግ አጣብቂኝ ችግር እንደገጠመው ነው እየተገለጸ የሚገኘው። ሰክረው የህክምና ስህተት በፈጸሙ ከአርባ አንድ በላይ የጤና ባለሙያዎች የሙያ ፈቃዳቸው መሰረዙ ታወቀ። በግል የህክምና መስጫ ተቋማት ክፍያ ህዝቡ መማረሩም ተገለጠ። በአዲስ አበባ ከተማ አልኮል ጠጥተው እና በቸለተኝነት በፈጸሙት የህክምና ስህተት ምክንያት ህሟን ለሞት ለከፋ አደጋ አለፍ ሲልም ለተለያዩ በሽታዎች ያጋለጡ አርባ አንድ የጤና ባለሙያዎች ላይ እርምጃ መወሰዱን የከተማ አስተዳደሩ ምግብና መድኃኒት ቁጥጥር ባለስልጣን አሳወቀ። ከቀላል እስከ ከፍተኛ ቀዶ ጥገና መደረግ ባልነበረባቸው ታካሚዎች ላይ ስህተት መፈጸሙ አግባብ የህክምና የጎደለው አገልግሎት መከናወኑና በማይታወቅ መድኃኒቶች ያላግባብ በመርፌ መልክ የሰጡ ባለሙያዎች ላይ ነው የሙያ ፈቃድ እንዲሰረዝ መደረጉን የባለስልጣኑ የጤና ተቋም ባለሙያዎች ቁጥጥር ዳይሬክተር አቶ ገልገሉ ኦልጅራ የተናገሩት። ዳይሬክተሩ አክለውም በዋናነት ስህተቱን በሚፈጽሙት የአልኮል መጠጥ በሚጠጡና ጠጥተው የህክምና አገልግሎት በሚሰጡ ቸልተኛ ባለሙያዎች ነው ብለዋል። ይህም በመሆኑ ታካሚዎቹ ለሞት ለከፋ አደጋና ለተጓዳኝ በሽታዎች መጋለጣቸውን አሳውቀዋል። በተደጋጋሚ ከሚስተዋሉ ስህተቶች ውስጥም አላስፈላጊ ቀዶ ጥገና መደረግ፣ ያለአግባብ የሰውነት ክፍሎች ላይ መድኃኒት በመርፌ መልክ መስጠት እንደሆነም ዳይሬክተሩ አክለው አመልክተዋል። በተወሰደውም እርምጃ መሰረት ዳግም ወደ ሙያ እንዳይመለሱ እንዲሁም የትምህርት ማዕረጋቸው እንዲነጠቅ መደረጉንም አንስተው በአርባ አንዱ ባለሙያዎች ላይ እርምጃ የተወሰደው ባለፉት ሰባት ወራት ውስጥ ብቻ መሆኑን አስረድተዋል። የችግሩ ገፈት ቀማሾች ለባለስልጣኑ ቅሬታቸውን ካቀረቡ ወዲህ በተለያዩ የህክምና ሙያ ዘርፎች አማካኝነት በተውጣጡ ባለሙያዎች ግምገማ ከተደረገም በኋላ እርምጃ ተወስዷል ሲሉም አብራርተዋል። በጉዳዩ ላይ ዳይሬክተሩ አያይዘውም በከተማው የችግሩ መንሰራፋት ከአቤቱታ አቅራቢዎቹ በመረዳት በተለያየ መልኩ መሰል እርምጃዎችና የቁጥጥር ስራዎች ተጠናክረው እንደሚቀጥሉም ገልጠዋል ባለሙያዎቹ የሙያ ስነ ምግባራቸውን እንዲያከብሩና ነዋሪው መሰል ድርጊቶችን ሲያስተውል ጥቆማዎችን በመስጠት የበኩሉን አስተዋጽኦ እንዲወጣም ጥሪ አቅርበዋል። አቶ ገልገሎ ፋኖ ዛሬም በተለያዩ የጦር አውዳዎች ላይ ድል መቀዳጀቱ ተገለጸ። የምርኮ ስብስብ እጅግ በርካታም ነው ተብሏል። ልማደኛው አንድ መቶ አምስተኛ ከወር አርባ አራተኛ ክፍለ ጦር እና አንድ መቶ ዘጠነኛ ከወር ሰባ ሰባተኛ ክፍለ ጦር በጥምረት ከፍተኛ ክላሽ ማርከዋል። በአማራ ፋኖ ብሔራዊ ቴድሮስ እዚህ አንድ መቶ አምስተኛ እና ኮር አርባ አራተኛ ክፍለ ጦር አንድ መቶ ዘጠነኛ ኮር ሰባ ሰባተኛ ክፍለ ጦር ሰከላ ወረዳ አጉት ከተማ ዙሪያ ላይ ሰፊ ቦታ በሸፈነው አውደ ውጊያ የጠላት ኃይል ላይ ከፍተኛ እርምጃ በመውሰድ እጅግ ቁጥሩ የበረከተ መሳሪያ መማረካቸው ታውቋል። ከሰከላ፣ ከማንኩሳ፣ ከቡሬና ከፍኖተ ሰላም ፔፒ ዙሃ ሶስትን በመጠቀም የብዙ ንጹሐንን ህይወት በቀጠፈበት አጉቱ ከተማ ተሰብስቦ በመምጣት በአጉቱ ከተማ የንጹሐንን ጭፍጨፋ በመቃወም የተደረገው ህዝባዊ ሰልፍ ፋኖ አስገድዶ ነው የተሰልፈው ለማስባልና ፖለቲካዊ ትርፍ ለመስራት ባደረጉት ሙከራ የብልጽግና ኃይል እንደዚሁም የመከላከያ ኃይሉን ተግባር የተረዳው ህዝብ በአካባቢው በመሸሽ ምንም አይነት ሰው ሳይገኝ ሳይሳካላቢ በቀሩበት ክስተት ነው። ከቀኑ ዘጠኝ ሰዓት እስከ 12 ሰዓት በዘለቀው ትንቅንቅ አንድ ሻለቃ መሪን ጨምሮ ከሃምሳ በላይ የጠላት ኃይል መደምሰሱ ታውቋል። ከኮር አደረጃጀቱ ወዲህ ለመጀመሪያ ጊዜ በተሰራው የሁለቱ ኮር ጥምር ላስጨራሽ ትንቅንቅ በማድረግ አስደማሚ የሆነ ድል ተቀናጅተዋል። የጠላት ቅስምን በመስበር ምርኮ በምርኮ ተንበሽብሸዋል። ፋኖቹ የወንድሞቻችንን ደም የህዝባችንን እልቅ ቁጭት በተጠናከረ ሁኔታ ወኔ በተሞላበት እርምጃ መመለሱ ይቀጥላል ሲሉ ነው ፋኖቹ የተናገሩት። የአማራ ፋኖ ቴዎድሮስ ህዝብ ለአራት ሰዓት የውሎ ዘገባ እንደሚያስረዳውም ከሆነ ዳንጉር፣ ጃዊ፣ ዳንግላ፣ አፈሳ፣ ሰከላ፣ አጉት ጠንከር ያለ ውጊያ መደረጉ ተገልጿል። የአማራ ህዝብ በሳምንት ውጊያ ትጥቁን አስፈተዋለሁ ብሎ የገባውን የብልጽግና ሰራዊት በአማራ ምድር እንደቆሎ እየረገፈ ትጥቁንም እየፈታ ይገኛል ተብለዋል። ለሶስት ዓመታት አካባቢ እየተዋጋ የሚገኘው ሰራዊት በአማራ ፋኖ እየደረሰበት የሚገኘው ሽንፈት በአፉ ማመን ቢያዳግተውም በየግንባሩ ግን በርካታ ወታደሮችን እየቀበረ ትጥቁንና ተቆጣጥሮት የነበረውን ቦታም እያስረከበ ይገኛል። የአማራ ፋኖ ብሔረ አማራ ቀጠና ቴዎድሮስ እዝ በተለያዩ ግንባሮች በዳንጉር በጃዊ በዳንግላ ዙሪያ ማረሚያ ቤት አካባቢ በአፈሳ ሰከላ ዙሪያ አጎ ጠንከር ያለ ውጊያም ማድረጉ ታውቋል ሰባ ሰባት አርባ አራት ስድስት ሀምሳ አምስትና ሀያ ሁለት ክፍለ ጦር በተለያዩ ግንባሮች ሙትና ቁስለኛ አድርገው ታለ አንድ መቶ ሁለተኛ ኮር ሀያ ሁለተኛ ክፍለ ጦር አንደኛ ሸለቅ አንድ መቶ አምስተኛ ኮር ሀምሳ አምስተኛ ክፍለ ጦር አንደኛ ሻለቃ በጥምረት አባይ ላይ ታላቅ ድል መጎናጸፋቸውም ታውቋል። ሁለቱ ኮኖች በጥምረት አባይ ድልድይ መግቢያ ላይ በትናንትና ሁለት ማለዳ ከሁለት ሰዓት ጀምሮ እስከ ስድስት ሰዓት ድረስ ከብልጽግና ገዛዝ ዙፋን ጠባቂ ሰራዊት ጋር በመፋለም ታላላቅ ድል ማስመዝገባቸውም ነው የተገለጠው። ጠላት ድል በትግል ወይም ናዳ ከተማንና አፈሳ ከተማን ለመቆጣጠር ከገርጭጭ ከተማና ከወተት አባይ ከተማ በርካታ ኃይል በመያዝና ከነፍስ ወከፍ እስከ ቡድን መሳሪያ በመታገዝ አፈሳ ከተማ መግቢያ አባይ ድልድይ ላይ ማጥቃት ያደረገ ሲሆን 102ተኛ ኮር 22ተኛ ክፍለ ጦር አንደኛ ሻለቃ 105ተኛ ኮር 55ተኛ ክፍለ ጦር አንደኛ ሻለቃ በጥምረት የጠላት ሰራዊትን ለጊዜው በስሙ በስም ያልታወቀ አመራሮችን ጨምሮ በመደምሰስ በማቁሰል ከባድ ሰብዓዊ እና ቁሳዊ ኪሳራ በማድረግ ብሎም ቀጠናውን በማስከበር ታላቅ ድል ተጎናጽፈዋል። በዚህ ድንቅ መናበብ በተመዘገበ ታላቅ ድልም የጠላት ሰራዊት በሁሉም አቅጣጫ የተመታ ሲሆን አስከሬንና ቁስለኛውንም እያነሳ ወደ መጣበት አቅጣጫ መሸሹ ታውቋል። በተመሳሳይ 105ኛ ኮርስ 6ተኛ ክፍለ ጦር በጃዌ ቀጠናም ዘንዘን በተባለ ቦታ ላይ ከጠላት ጋር በተደረገ የእጅ በእጅ እልህ አስጨራሽ ፍልሚያ የክፍለ ጦሩ ተወርዋሪ ቃኝ እና መሀንዲስ ሻለቃ፣ ሁለተኛ ሻለቃ፣ አራተኛ ሻለቃ በጥምርት ያስገኙት ድሎች በተመለከተ ከሰላሳ በላይ የአብይ አ ወንበር ጠባቂ ሰራዊት አባላትን በመደምሰስ ሲቻል በርካቶች ከባድና ቀላል ቁርስ ማድረጋቸው ተችሏል። የዓለም አቀፍ የጦር ህጎችን በመጣስ ምንም የማያውቁ ንጹሐንን እየጨፈጨፈና ሀብትና ንብረታቸውን እያወደመ የሚገኘው የብልጽግና ስርዓት በየትኛውም መልኩ ልንዋጋው ይገባል። ለዚህም ሁሉም በከተማም በገጠርም የሚገኝ ማህበረሰብ የሚሰጠው ግዳጅ በአግባቡ ለመወጣት ዝግጁ መሆን አለበትም ሲል ገልጿል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ህዝብ ግንኙነት መብሪያ ለም ሆቴል አካባቢ ተደራራቢ አውቶብስ የቀላል ባቡር ኤሌክትሪክ ገመድ በመበጠሱ አገልግሎት ተቋረጠ። በአዲስ አበባ ቀላል ባቡር ትራንስፖርት መስመር ላይ የሚገኘውን ነው። ከሀያት ወደ ጦር ኃይሎች የሚወስደው መስመር አገልግሎት መገናኛ አካባቢ ለሞቴል መሻገሪያ ላይ በተፈጠረ ብልሽት ምክንያት መቋረጡ ታውቋል። ብልሽቱ የተከሰተው ለሞቴል አቅራቢያ በቅርቡ ለመተላለፊያነት በተሰራ መንገድ ላይ ሲሆን በተለይም ተደራራቢ የአንበሳ አውቶቢስ መንገዱ ሲቋረጥ የቀላል ባቡሩ መተላለፊያ ኤሌክትሪክ ገመድ በመበጠሱ አደጋው እንደደረሰ ተገልጿል። በዚህ አደጋ ምክንያት የባቡር አገልግሎት ሙሉ በሙሉ መቋረጡ፣ በወቅቱ መስመሩ ላይ የነበረው የባቡርም ተሳፋሪዎችን ለማውረድ መገደሉ ታውቋል። ወደ ውጭ ዜናዎች እናመራለን። አሜሪካ አሜሪካ የስራ ፈቃድ ጊዜውን ወደ አስራ ስምንት ወራት መቀነሷ ታወቀ። የዩናይትድ ስቴትስ የዜግነትና ኢሚግሬሽን አገልግሎት ዩኤስሲአይኤስ በስደተኛ የስራ ፈቃድ ኤምፕሎይሜንት አውቶራይዜሽን ዶክሜንት ኢኤዲ ላይ ትልቅ ለውጥ ማድረጉ ታወቀ። ቀደም ሲል እስከ አምስት ዓመት ድረስ ሲሰጥ የነበረው የፈቃድ ጊዜ ካሁን በኋላ ወደ 18 ወራት እንዲቀነስ መወሰኑ ታውቋል። ይህ ለውጥ በዋናነት የሚመለከተው ጥገኝነት ጥያቄዎችን፣ ስደተኞችን እና ግሪን ካርድ ቋሚ መኖሪያ ፈቃድ ለመጠበቅ ወረፋ ላይ ያሉ በሺዎች በሚቆጠሩ ሰዎች ላይ መሆኑ ታውቋል። ከዚህ ቀደም ከሴፕቴምበር 2023 ጀምሮ አብዛኛው የስራ ፈቃዳቸው እስከ አምስት ዓመት ድረስ ሲሰጡ የነበረ ቢሆንም አዲሱ ፖሊሲ ግን ከታህሳስ አምስት ቀን 2025 ጀምሮ ለአብዛኞቹ ጎጂ ቡድኖች ከፍተኛ የፈቃድ ጊዜ 18 ወራት ብቻ እንዲሆን አድርገዋል። መንግስት የስራ ፈቃድ ጊዜ መቀነሱን ያብራራው የጸጥታ ፍተሻን ለማጥበቅና ተፈጻሚነት የሆኑ ውጭ ዜጎችን በተደጋጋሚ ለመመርመር ያስችላል በሚል እንደሆነ ነው የተገለጸው። ይህ ለውጥ የሚቃወሙ ወገኖች ግን ማስጠንቀቂያም ሰጥተዋል። በየ18 ወሩ አዲስ የማደሻ ጥያቄ ማስገባት በመንግስት መስሪያ ቤት ውስጥ ያለውን የወረፋ ክምችት ይበልጥ ያባብሰዋል ሲሉ ነው የገለጹት። የስራ ፈቃድ ለማደስ ብዙ ጊዜ የሚፈጅ ከሆነ ደግሞ አመልካቾች ስራቸውን የማጣት አደጋም ይወድቃሉ ሲል ጠቅሷል። በመጨረሻም ይህ አይነቱ ትልቅ የፖሊሲ ለውጥ የስራ ፈቃድ ያለው ሰራተኛ ብቻ ሳይሆን ቤተሰቦቻቸው፣ ድርጅትና መላው የስደተኞች ማህበረሰብ የሚነካ ይሆናልም ተብሏል። ስለዚህ በአሜሪካ ኢሚግሬሽን ጉዳዮች ላይ ትልቅ ለውጥ መምጣቱ ታውቋል። በመጨረሻም ኤርትራ ኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀል እና የጦርነት ቅስቀሳ ክስ ውስጥ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸውን ኤፍቢ ዘገበ። በአስመራ ነዋሪ የሆኑ ከዚህ ቀደም በነበረው የድንበር ግጭት እንዲሁም በትግራይ ጦርነት የተሳተፈው ተወልደ ለደህንነቱ ሲባል ስሙ የተቀየረ ሌላ ጦርነት እንዳይነሳ እየጸለ መሆኑንም ተናግሯል። ጦርነት ከተጀመረ ብዙ ልጆች አባት አልባ ይሆናሉ፣ እናቶች ባሎቻቸውን፣ ወላጆቻቸውን፣ ልጆቻቸውንም ያጣሉ ሲል ስጋቱን ገልጿል። የጋለ ውጥረት የጦርነት ዝግጅት ክስ ኢትዮጵያና ኤርትራ ባለፉት ዓመታት በትግራይ ኃይሎች ላይ በጋራ ሲዋጉ የቆዩ ቢሆንም የፕሪቶሪያው ሰላም ስምምነትን ተከትሎ ነው ግንኙነታቸው መሻከሩ፣ ይታወሳል። ኤርትራ ኢትዮጵያን የአሰብን ወደብ ለመውሰድ እያቀደች ነው የሚል ክስ ስታቀርብ፣ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው ኤርትራ ትንኮሳና ጠብጫሪነት የኢትዮጵያን ትዕግስት እየፈተነው ነው ሲል በቅርቡ መናገራቸው አይዘነጋም። ኢትዮጵያ ኤርትራን ለግጭት በንቃት እየተዘጋጀች ነው ስትልም ከሳለች። የወጣቶቹ ሽሽትና የግዳጅ ክትባት በትግራይ ጦርነት ተሳትፎ የነበረውና መሐሪ የተባለ ኤርትራዊ የቀድሞ ወታደር ወጣቶች ሊመጣ ያለውን ጦርነት በመፍራት ወደ ኢትዮጵያና ሱዳን በብዛት እየሸሹ ነው ሲል ገልጿል። ስደት የምትኖረው ሉዋን የተባለች ኤርትራዊትም ቤተሰቦቿ በፍርሃት ውስጥ መሆናቸውን ጠቁማለች። እንደሷ ገለጻ፣ እናቶች ስብሰባ እየተጠሩ ጠቅላይ ሚኒስትር አብይ በእናንተ ላይ ጦርነት ሊከፍት ስለሆነ ልጆቻችሁን አዘጋጁ እየተባሉ ነው። አንዳንዶቹ እናቶች በትግራይ ጦርነት የጠፉ ልጆቻቸው የት እንደገቡ እንኳን ሳውቁ ቀሪ ልጆቻቸውን ለጦርነት እንዲልኩ እየተጠየቁ መሆኑንም ተናግራለች። የኤርትራ መንግስት ቃል አቀባይ የማነ ገብረ አብ ለጉዳዩ ምላሽ እንዲሰጡ ቢጠየቁ ፈቃደኛ አልሆኑም። ነዋሪዎቹ ግን አሁንም ያለው ሁኔታ ተአምር ብቻ ነው የሚያቆመው ሲሉ ተስፋ መቁረጣቸውን ዘገባው አክሎ አመልክቷል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር ላይክ እንደዚሁም ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እንጋብዛለን። ከዜናዎቹ ጋር እስከ አብራቸው የነበርኩትን የዘውድ መንግስት የነበርኩኝ፣ በቀጣይ ዝግጅታችን እስከምንገናኝ፣ ሰላም ጤና ስጥልኝ።